ሰላም የተወደዳቸው የቻናላችን ተከታታዮች ስለምታደምጡን እንደ ሁልጊዜው በጣም እናመሰግናለን። የጣሊያንን እግር ኳስ በምን ያህል መጠን ትከታተላላችሁ? የምትከታተሉስ ከሆነ የዚህን የውድድር ዘመን የሴሪያ አሸናፊነት ግምት ለየትኛው ቡድን ትሰጣላችሁ? አንገት ለአንገት ተናንቀዋል፣ የሲሞነ ኤንዛጊ ኢንተር ሚላን እና የአንቶኒዮ ኮንቴ ናፖሊ። ሁለቱም ባለፈው ሳምንት በተለይ ኢንተር በቦሎኛ ከተሸነፈ በኋላ 71 71 ነጥብ ላይ ሆነዋል እና በዚህ መንገድ እስከ ውድድር ዘመኑ የመጨረሻው ጨዋታ ድረስ እስከ 38ኛው ሳምንት ድረስ የሚዘልቁ ከሆነ በጣሊያን እግር ኳስ ለግማሽ ክፍለ ዘመን ታይቶ የማይታወቅ ነገር ይሆናል ማለት ነው። ምክንያቱም እኩል ነጥብ ይዘው የሚጨርሱ ከሆነ ሁለቱም በፕሌኦፍ ነው የሚለያዩት። አንድ የጥሎ ማለፍ ጨዋታ ተደርጎ አሸናፊው ነው የስኩዴቶ አሸናፊ የሚሆነው። በብዙ ሀገራት በጎል ልዩነት የተሻለው ቡድን የሊጉ አሸናፊ ይሆናል። በስፔን ግን ለምሳሌ እኩል ነጥብ ይዞ ከጨረሱ አንደኛና ሁለተኛ ሆኖ የሚያጠናቀቁት ቡድኖች እርስ በርስ በአመቱ በሊጉ ባደረጓቸው ጨዋታዎች የተሻለ ውጤት ያለው ቡድን ሻምፒዮን ይሆናል። በጣሊያን ግን ፕሌኦፍ አለ። ይሄ ከዚህ በፊት በታሪክ አንድ ጊዜ ብቻ ነው የሆነው። እንዲህም የሚሆነው እስከ ውድድር ዘመኑ መጨረሻ ድረስ በእኩል ነጥብ የሚዘልቁ ከሆነ ነው። አሁን አምስት ጨዋታ ይቀራል 33 ጨዋታዎች ናቸው እስካሁን ድረስ የተደረጉት ነገር ግን የስኩዴቶን አሸናፊ ሊወስኑ የሚችሉ ነጥቦችን እንመለከታለን ከነዚህ አምስት ጨዋታዎች በተቀሩት ጨዋታዎች ክብደት ቢያንስ በደረጃ ሰንጠረዡ ላይ ተጋጣሚዎቻቸው ባሉበት ስፍራ የናፖሊ ጨዋታዎች ቀለል ያሉ ይመስላል ሁለቱም ቡድኖች ኢንተርም ናፖሊም ከተቀሩት አምስት ጨዋታዎች ሶስት ሶስቱን ጨዋታዎች በሜዳዎቻቸው ነው የሚያደርጉት በኢስታዲዮ ዴጎ አርማንዶ ማራዶና እና በሳንሲሮ ጁሴፔ ሜያሳ ነው የሚደረጉት። ስለዚህ በሜዳ የሚያደርጉት የጨዋታ መጠን እኩል በመሆኑ ተመጣጣኝ አድቫንቴጅ አላቸው ማለት ይቻላል። ሁለቱም ሁለት ሁለት ጨዋታ ነው ከሜዳቸው ውጪ የሚያከናውኑት። ትልቁ ልዩነት ግን የተጋጣሚዎቻቸው ጥንካሬ ነው፣ በዚህ እኩል አይደለም። ኢንተር በዚህ የውድድር ዘመን ለአውሮፓ ስፍራዎች የሚፈካከሩ ሁለት ቡድኖችን ይገጥማል። በዚህኛው ሳምንት የሚያስተናግደው የክላውዲዮ ራኘሪን ሮማን እና ላሲዮን ይገጥማል። እነዚህ ሁለቱም ለቻምፒየንስ ሊግ ቦታዎች የሚፎካከሩ ናቸው። ናፖሊ ግን አንድም ለቻምፒየንስ ሊግ ስፍራ የሚፎካከር ቡድን አያገኙም። ከተቀሩት ጨዋታዎች መካከል ከባድ ከተባለ የቶሪኖ ጨዋታ ነው ከባዱ። ምክንያቱም ቶሪኖ ለየትኛውን ቡድን ለማሸነፍ አስቸጋሪ ነው። ግን ቶሪኖን ኢንተርም ራሱ ያገኘዋል እንዲያውም ከሜዳ ውጭ ነው ከቶሪኖ ጋር በቱሪን የሚጫወተው በተቃራኒው የኮንቴናፖሊ በኔፕልስ ነው ይህንን ቡድን የሚገጥመው በእርግጥ አንዳንድ ጊዜ በደረጃ ሰንጠረዡ ከፍ ያለ ስፍራ ላይ የተቀመጠ ቡድንን ከመግጠም ይልቅ ላለመውረድ የሚታገልን ቡድን መግጠም ከባድ ሊሆን ይችላል ለሉና የሚፍጨረጨሩ ቡድኖች በመሆናቸው ምክንያት ያልተጠበቀ ኢነርጂ ይኖራቸዋል ስለዚህ በወረቀት ላይ የሚያልቅ ነገር የለም የጨዋታዎቹን ክብደትና ቅለትም በደረጃ ሰንጠረዡ ስፍራ ላይ ያላቸው ቦታ ብቻ አይወስኑም። ስለዚህ ናፖሊ ሌቼን፣ የክርስቲያን ኪቮ ፓርማን እና ካሊያሪን በመንገዱ ላይ ያገኛል። ነገር ግን ቡድኖቹ ያላቸውን ጥንካሬ ካየን በተቀሩት አምስት ጨዋታዎች የበለጠ ፈታኝ መርሃ ግብር የሚጠብቀው ኢንተር ሚላን ደግሞ፣ ኢንተር በዚህ መሃል የአውሮፓ ቻምፒየንስ ሊግ የደርሶ መልስ የግማሽ ፍጻሜ ጨዋታን ከባርሰሎና ጋር ያደርጋል። በክለቦቹ አካባቢ ያለውን ድባብ ስንመለከት ግን በኢንተር ያለው ድባብ ወይም ኢንቫይሮንመንት ወይም በክለቡ ዙሪያ ያለው ስሜት የተሻለ ይመስላል። ምክንያቱም እንደተለመደው ኮንቴ የክለቡ ፕሬዚደንትና ባለቤት ቀጣሪውም ኦሬሊዮ ደላውሬንቴስ እና የእሳቸው ቦርድ ባለፈው ጥር ክቪቸክ ቫራትስኬሊያን ጀርማ ለፓሪስን ለመሸጥ ያሳለፈውን ውሳኔ በተደጋጋሚ በሚሰጣቸው ጋዜጣዊ መግለጫዎች መተቸት ጀምሯል። ስለዚህ አሰልጣኝ ቶኒ ኮንቴ በተለያዩ ሽንፈቶች ሲመጡ በቼልሲ እንዳየነው ነው፣ በዩቬንቱስ ከዩቬ ሲለቅ በነበረው ንትርክ፣ ኢንተርም ውስጥ በነበረበት ጊዜ ደግሞ፣ በቶተናም ሳለ በተለይ የሚሰጣቸው ጋዜጣዊ መግለጫዎች ነገሮች አቅጣጫ በሚሰጡበት ጊዜ የቡድኑን ከባቢ የቡድኑን መንፈስ ሊረብሹ የሚችሉ ጋዜጣዊ መግለጫዎችን፣ የቁጣ ንግግሮችን ያደርጋል። በኢንተር በኩል ምንም እንኳ ካለፉት ስምንት ጨዋታዎች አንዱን ብቻ ቢሆንም የተሸነፈው ነገር ግን የጫና ስሜት አሰልጣኝ ሲሞኔ ኢንዛጊ ላይ የለም። እንዲያውም ባለፈው ሳምንት በኮፓ ኢታሊያ ግማሽ ፍጻሜ በኤሲ ሚላን እስኪረታ ድረስ ስለ ትሬብል፣ የዓለም የክለቦች ዋንጫን ከጨመረን ስለ ኳድሩፑል ነበር በኢንተር በኩል ይወራ ነበር። በሲሞኔ ኢንዛጊ እና በክለቡ ፕሬዚደንት ቤፔ ማሮታ መካከል በጣም ጠንካራ የሥራ ግንኙነት አለ። ይሄ በዕድሜ የገፋውን የኢንተርን የቡድን ስብስብ የበለጠ በወጣት ተጫዋቾች የመገንባት ትልምም አለ። በሚቀጥለው ዓመት የቡድኑ በርካታ ሲኒየር ተጫዋቾች ሊለቁ ይችላሉ። ካሁኑ እየፈጸሟቸው ያሉ አንዳንድ ዝውውሮች አሉ። ስለዚህ በኢንተር በኩል ይሄ በዋንጫ ፉክክር የመጨረሻዎቹ ሳምንታት አካባቢ እንዲኖር የምትጠብቁት መረጋጋት አለ። በናፖሊ ግን በኮንቴ ብስጭት ምክንያት በየትኛውም ጊዜ ሊደፈርስ ይችላል ይሄ የአሰልጣኙ የስራ ታሪክ የሚነግረን ነው። ደግሞ እንዲህ ሲሆን ትራንኩሊቲ በጣም አስፈላጊ ነው፣ ስክነት በጣም አስፈላጊ ነው። ግናፖሊ ያለው ሌላ አድቫንቴጅ ከኢንተር አንጻር ትኩስነት ነው፣ ትኩስ ጉልበት መያዝ ነው። ኢንተር በሳምንቱ አጋማሽ በኤሲ ሚላን ሳይጠበቅ 3 ለ0 በተሸነፈበት የኮፓ ኢታሊያ የግማሽ ፍጻሜ ጨዋታ የውድድር ዘመኑን 51ኛ ጨዋታውን ነው ያደረገው፣ በሴሪያ 33 ጨዋታዎችን በቻምፒየንስ ሊግ 12 ጨዋታዎችን በኮፓ ኢታሊያ አራት ጨዋታዎችን እና ሁለት ጨዋታዎችን በሱፐር ካፕ አድርጎ 51ኛ ጨዋታውን ነው ያደረገው። ባለፈው ከሞንዛ ጋር ጨዋታውን ሲያደርግ የኮንቴ ናፖሊ 36 ጨዋታ ብቻ ነበር ያከናወኑ። 33 ጨዋታዎችን በሴሪያው ሶስት ጨዋታዎችን በኮፓ ኢታሊያ አደረገ እና 36 ጨዋታዎችን ብቻ ነው ያከናወኑ። አሁን በኢንተር ላይ የሚስተዋል ዝለት አለ። ካለፉት ሰባት ጨዋታዎች ሁለቱን ብቻ ነው ያሸነፈው። ምንም እንኳ ከስምንቱ ጨዋታዎች አንዱን የተረታው ብንልም ነገር ግን በሌሎች አምስት ጨዋታዎች አላሸነፈም። በተለይ ደግሞ ጨዋታው ጊዜው እየገፋ ሲሄድ የመጨረሻዎቹ ደቂቃዎች ላይ በርካታ ጎሎች ይቆጠሩበታል። በአማካይ የሲሞኔ ኢንዛጊ የመጀመሪያ አሰላለፍ የተጫዋቾቹ አማካይ ዕድሜ 31 ዓመት ነው እና ዚህ ላይ 51 ጨዋታዎች አድርገዋል እስከ ቻምፒየንስ ሊግ ግማሽ ፍጻሜ እስከ ኮፓ ኢታሊያ ግማሽ ፍጻሜ ደግሞ ናፖሊ ባልተሳተፈበት የጣሊያን ሱፐር ካፕም ሁለት ተጨማሪ ጨዋታዎችን አድርጓል። ናፖሊ ግን እስካሁን በ15 ያነሰ ጨዋታ ነው ከኢንተር አንፃር ያደረገው። ኢንተር ቢያንስ ተጨማሪ ሁለት ጨዋታዎችንም እንደሚያደርግ የተረጋገጠ ነው፣ ቅድም ያነሳሁት የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ማለት ነው። ፍጻሜ ከደረሰ ተጨማሪ ሶስተኛ ጨዋታ ይኖራል። ስለዚህ በአካልም በአእምሮም ከኢንተር ተጫዋቾች ይልቅ የናፖሊ ተጫዋቾች የበለጠ ፍረሽ ቢሆኑ አያስገርምም። እስካሁን ድረስ የ15 ጨዋታ ልዩነት ማለት የ15 ሚድዊክ ጨዋታዎች ልዩነት ማለት ነው። 15 የሳምንቱ አጋማሽ ጨዋታዎች ላይ ኢንተር ጨዋታ ሲያደርግ ናፖሊ አርፏል። ምናልባት ይሄ በመጨረሻዎቹ አምስት ጨዋታዎች የኢነርጂ ልዩነት ሊያመጣ ይችላል። አሁን በዚህ ሳምንት ከሮማ ጋር ኢንተር ሲጫወት ነጥብ መጣል የለበትም፣ ምክንያቱም ናፖሊ የስኩዴቶ መሪ ሊሆን የሚችልበት አደጋ ስላለ። ነገር ግን ደግሞ በሳምንቱ አጋማሽ ረቡዕ ከባርሰሎና ጋር ባርሰሎና ላይ ጨዋታውን ስለሚያደርግ ኢንዛጊ ሁለቱንም ጨዋታዎች ማሰብ አለበት። ኮንቴ ግን በሳምንት አንድ ጨዋታ ብቻ ነው የሚያደርገው። ኮንቴ በሳምንት አንድ ጨዋታ ብቻ የሚያደርግ ከሆነ ደግሞ ብዙ ጊዜ የሊግ ውድድሮች የማሸነፍ ታሪክ አለው። በዩቬንቱስ እንዲህ አድርጓል። ዩቬ በቻምፒየንስ ሊግ ሶስት ጊዜ ስኩዴቶ አሸናፊ ሲሆን ከምድቡ ይወድቃል ወይ ከሁለተኛው ዙር አያልፍም። ስለዚህ ወደ ሴሪያው ለማተኮር እድል ነበር። በቼልሲ የፕሪምየር ሊግ አሸናፊ በነበረበት የመጀመሪያው የውድድር ዘመን ቼልሲ በአውሮፓ ውድድሮች ላይ አልተሳተፈም። ስለዚህ አሰልጣኙ ከዚህ በፊት ያለውን የስራ ታሪክ ስታዩ፣ አንድ ጨዋታ ላይ ብቻ እንዲያተኩር እድል ሲያገኝ እንዲህ አይነት አሸናፊ ቡድን የመስራት ታሪክ አለው። አሁን በናፖሊም ናፖሊ ምን አስረኛ ሆኖ ስለነበር የጨረሰው እና በግማሽ ክፍለ ዘመን በጣም ደካማው የታይትል ዲፌንስ ሲዝን ስለነበር፣ በዚህ ዓመት በአውሮፓ ውድድር እየተሳተፈ አይደለም። ከኮፓ ኢታሊያም በጊዜን የተሰናበተው ሱፐር ኮፓ ኢታሊያም ላይ አልተሳተፈም፣ በአምና ደረጃው ምክንያት። ስለዚህ ከኢነርጂ አንጻር ከታየ ናፖሊ የበለጠ ኢነርጂ ያለው እስካሁን ድረስ በተደረጉ ጨዋታዎች ግን፣ የውድድር ዘመኑ እዚህ ወቅት ላይ ሲደርስ ልምድም ወሳኝ። የኢንተር ስብስብ ብዙ ልምድ ጠገብ ተጫዋቾች ያሉበት በእርግጥ ሁለቱም ቡድኖች በአማካይ ዕድሜ ከወሰዳቸው አንደኛ ነው ሁለተኛ ናቸው። ኢንተር አንደኛ ነው በሴሪያው ናፖሊ ሁለተኛው ነው ነገር ግን የኢንተር ተጫዋቾች በእድሜ መግፋት ብቻ ሳይሆን እንዲህ አይነት ሞመንቶች ላይ ደጋግመው የተገኙ ልምድ ጠገብ ተጫዋቾች አሉት ላውታሮ ማርቲኔዝ የቡድኑ አምበል የዓለም ዋንጫ ማሸነፍን የሚያውቅ ኮፓ አሜሪካን ደጋግሞ ያሸነፈ የሊግ ውድድሮችን በሁለት የተለያዩ አሰልጣኞች ስር ድል ያደረገ ነው ብዙዎቹ አሁን በኢንተር ስብስብ ውስጥ ያሉት ተጫዋቾች ሁለት የሴሪያ ክብሮችን ከአንቶኒዮ ኮንቴ እና ከሲሞኔ ኢንዛጊ ጋር ያሸነፉ በርካታ ተጫዋቾች ያሉበት ነው። ከጣሊያን ብሔራዊ ቡድን ጋር የ2020ን የአውሮፓ ዋንጫ ያሸነፉ በርካታ ተጫዋቾችም እዚሁ ስብስብ ውስጥ አሉ። ከዚህ አንጻር ከታየ በናፖሊ በኩል ናፖሊም በ2023 የሴሪያው አሸናፊ ሆኗል፣ ግን በርካታ ተጫዋቾች ለቀዋል። እንደምታወቁት አሁን ቡድን ውስጥ ካሉ ተጫዋቾች መካከል ከስፓሌቲ ጋር ዋንጫ ያሸነፉ ብዙ አይደሉም። የተቀሩት እንደ ዲሎሬንዞ አይነት ተጫዋቾች አሉ፣ ወይም ስታኒስላቭ ሎቦትካ ወይም ዛምቦ አንጊሳ አይነት ተጫዋቾች ነገር ግን ክቫራትስኬሊያ ኪሚንጃይን እና ሌሎችም ተጫዋቾች ቪክቶር ኦሲመን ጨምሮ ለቀዋል። አሁን ስብስብ ውስጥ ያሉት ማክቶሚናይ፣ ጊልሞር፣ ቦንጆርኖ፣ ማሪን አይነቶች ተጫዋቾች በጣም ጥሩ ጥሩ ተጫዋቾች ቢሆኑም የሊግ ዋንጫ የማሸነፍ ታሪክ ያላቸው ተጫዋቾች አይደለም። ስለዚህ ከኤክስፒሪየንስ አንጻር ከወሰድነው ከኮሌክቲቭ ኤክስፒሪንስ በድምር ካለ ልምድ አንጻር ከወሰድን ኢንተር መጠነኛ አድቫንቴጅ አለው ይመስላል። እንግዲህ የተለያዩ ፓራሜትሮችን ነው ለማየት እየሞከርን ያለ ነው። አሰልጣኞቹን ስንመለከት እንግዲህ ሁለት በጣም አሪፍ አሰልጣኞች ናቸው። ኢንዛጊ በድጋሚ በዚህ የውድድር ዘመን እንዳሳየው፣ ባለፉትም ዓመታት ደጋግሞ እንዳሳየው ኤክሰፕሽናል አሰልጣኝ ባለፉት ጥቂት ዓመታትም በአውሮፓ ከሚገኙ ምርጥ አሰልጣኞች ተርታ ስሙ ሰፍሯል። ዋንጫዎችም እያሸነፈ ነው። እንዲሁም ኪንግ ኦፍ ካፕስ እኮ ነው የሚሉት በጥሎ ማለፍ ውድድር በተለይ በጣም ስኬታማ ስለነበር በዚህ ዓመት በዚያ ከቻምፒየንስ ሊግ በስተቀር በሌሎች ውድድሮች ብዙ ባይሳካለትም በኋላ ደግሞ አምና ሴሪያውን አሸንፎ በአንድ ረጅም ሲዝን ውስጥም ጥሩ ቡድን መገንባት እንደሚችል ያሳየ በጣም ጥሩ አሰልጣኝ ነው። በላቲዮም የኮፓ ኢታሊያን አሸንፏል። በኢንተርም ብዙ ዋንጫዎች ወስዷል። ምርጥ አሰልጣኝ ነው። ግን ኮንቴ ኮንቴ በየሄደበት ሁሉ ያሸነፈ ነው። በዋንጫዎቹ ብዛትም ከሲሞኔ ኢንዛጊ የተሻለ አሰልጣኝ ነው። መጀመሪያ በዩቬ ከዚያ በቼልሲ በኢንተር ሚላን ዋንጫ ባያሸንፍም በጣሊያን ብሔራዊ ቡድን ምርጥ ቡድኖችን የሰራ አሰልጣኝ ስለሆነ እንደ የሁለቱን አሰልጣኞች ሲቪ ካወዳደርን ግን ምናልባት ለኮንቴ እናደላ ይሆናል። እኔ የምጠራጠረው ያንን ቅድም ያነሳሁትን የቴምፐርመንት ጉዳይ ነው። በተለይ ክቫራትስኬሊያ ዝውውር ከተከናወነ በኋላ የፈለጓቸውን ተጫዋቾች ማምጣት አልቻሉም። በተለይ አሌሃንድሮ ጋርናቾን በጥብቅ ፈልጎት ነበር። ናፖሊ ግን ከማንቸስተር ዩናይትድ ጋር መስማማት አልቻለም። ካረ ማደ የሚም ማምጣት ፈልጎ ነበር፣ እሱም እንዲሁ አልሆነም። ስለዚህ ነዋ ኦካፎር የሚባለውን የሚላንን ተጫዋጭ ነው ያስፈረሙት። ይሄ ደግሞ አሰልጣኙን አላስደሰተውም እና በቅርብ ጊዜ በተለይ ከአምስት ጨዋታዎች አራት ጨዋታ አቻ ሲለያይ እየወጣ የክለቡን ማኔጅመንት መተቸት ጀምሮ ነበር። በቡድን ግን ኢንተር የተሻለ ቡድን አለው፣ ጥያቄ የለውም። የበለጠ የተሟላ የበለጠ ጥልቅ የቡድን ስብስብ ነው ያለው። ለምሳሌ በተከላካይ ስፍራ የኮንቴ ናፖሊ የመጀመሪያ ተመራጩ ዡዋን ጄሱስ ነው። የኢንዛጊ ሶስተኛው ተጠባባቂ ግን ስቴፋን ተፍራይ ወይም ቢሼክ ወይም ካርሎስ አውጉስቶ አይነት ተጫዋቾች ናቸው። ናፖሊ ደህና ስብስብ ያለው ቢሆንም ኢንተር በእድሜ የሚገፋም በጥልቀትና በጥራት ለእያንዳንዱም ቦታ ሁለት ምርጥ ምርጥ ተጫዋቾችን በመያዝ ግን ያለምንም ጥርጥር የተሻለ ጥልቀት አለው። በዛ ላይ ናፖሊ ባለፈው ጥር አሁን ደጋግሜ እንዳነሳሁት የክቫራት ስኬሊያ መልቀቅ ጨዋታዎችን ለብቻው ማሸነፍ የሚችል ባለ ክህሎትን ደግሞ ከዚህ በፊት ሴሪያውን አሸንፈው ከሚያውቁ ጥቂት ተጫዋቾች መካከል አንዱ የሆነውን ነው የለቀቀው። ለዋንጫ እየተፎካከረ ያለ ቡድን እንዴት እንዲህ አይነት ዝውውር እንደፈቀደ እንግዳ ነገር ነው። ምክንያቱም ከናፖሊ ጋር ስኩዴቶን ቢያሸንፍ ኖሮ ያንን በጥር ያገኙትን ሰባ ሚሊዮን ዩሮ ማግኘት ይችሉ ነበር። ኮንትራክቱንም እየጨረሰ አልነበረም። ተጨማሪ የሁለት ዓመት ውል ይቀረው ነበር ከዚህ ውድድር ዘመን በኋላ። ይሄ ነው የአንቶኒዮ ኮንቴ ቅሬታ። ከዚህ አንጻር ካየነው በስብስብ ኢንተር የተሻለ ስብስብ አለው። በልምድ ብቻ ሳይሆን ቡድን ውስጥ በእያንዳንዱ ስፍራ ባላቸው ጥራትም ከለካ ነው። የመጨረሻው ሳምንት ላይ የሚደረስ ከሆነ በኩል ነጥብ ለመጨረሻ ጊዜ 1964 ነበር እንደዚህ የነበረው። እንዲህ ሆኖ ስለማያውቅና ቡድኖች በኩል ነጥብ ጨርሰው ስለማያውቁ ከዚያ በኋላ ወደ ፕሌኦፍ ተጉዘን አናውቅም። ነገር ግን ባለፈው የዛሬ ሁለት ዓመት ገደማ ሴሪያው ይፋ እንዳደረገው እንደገና እኩል ነጥብ ይዘው የሚያጠናቅቁ ቡድኖች ካሉ ተግባራዊ የሚሆን የፕሌኦፍ ጨዋታ ይኖራል። ለነገሩ በሴሪያ ለዋንጫ የሚፎካከሩ ብቻ ሳይሆን ላለመውረድ የሚጫወቱ ቡድኖችን እኩል ነጥብ ይዘው የሚያጠናቅቁ ከሆነ እንደዚሁ የፕሌኦፍ ጨዋታ ያደርጋሉ። ልዩነቱ ምንድነው? ላለመውረድ የሚጫወቱት ቡድኖች በእኩል ነጥብ የሚያጠናቅቁ ከሆነ የደርሶ መልስ ጨዋታ ሜዳና ከሜዳ ውጪ ላይ ነው የሚያደርጉት። ነገር ግን ለሻምፒዮንነት የሚጫወቱት ቡድኖች ደግሞ በአንድ ገለልተኛ ሜዳ ጨዋታቸውን ያደርጋሉ ማለት ነው። እንደዛ ከሆነ ያልተለመደ ይሆናል። ግን ከዚያ በፊት አንዳቸው ነጥብ መጣላቸው የሚቀር አይመስልም። በኢንተር በኩል አንዱ በቅርብ ጊዜ እየተስተዋለ ያለው ችግር ቅድም ጥቂት ለመጥቀስ የሞከርኩት ነገር ምናልባት ከቡድኑ በእድሜ መግፋት ጋር ወይ የጨዋታዎቹ ቁጥር በዚህ ዓመት ያደረጉት የጨዋታ ቁጥር መጠን መብዛቱ ምክንያት ሊሆን ይችላል። መዛ ላይ ያመጣው እንደሆነ አላቅም። በዚህ ውድድር ዘመን የኢንዛጊ ቡድን የተቆጠሩበትን ጎሎች ብታዩ 50% የሚሆኑት በመጨረሻው 30 ደቂቃ የተቆጠሩት ወይም አንድ ሶስተኛ የሚሆኑት ደግሞ ከ76ኛው ደቂቃ በኋላ የተቆጠሩ። ባለፈው ሳምንት ሪካርዶ ኦርሶሊኒ ለቦሎኛ ያስቆጠረው ጎል በባከነ ሰዓት የተቆጠረ ጎል። የኢንዛጊ ቡድን 32 ጎሎች ናቸው በዚህ ውድድር ዘመን የተቆጠሩበት ከእነዚህ መካከል 50 ፐርሰንቱ በመጨረሻው 30 ደቂቃ የሚቆጠሩ ናቸው፣ ወይም ከ32 ጎሎች 17ቱ በመጨረሻዎቹ 30 ደቂቃ የተቆጠሩ። ይሄ ምናልባት ቡድኑ በአካልም በአእምሮም እየተዳከመ እንደሆነ እንደ ማሳያ አድርገን ልናየውን እንችላለን። አሰልጣኙን ብዙ የሚያሳስበው ይመስላል። ፉክክሩን የሚያብራራው ሁለቱም ቡድኖች በዚህ ዓመት በሚላንም በኔፕልስም ባደረጓቸው ጨዋታዎች አንድ ለአንድ ነበር የተለያዩት። በቅርብ ጊዜ የፕሌይ ኦፍ ፕሬሲደንስ ወይም የቅርብ ጊዜን ታሪክ ከወሰድን 2223 የውድድር ዘመን ላይ በሴሪያው ማን ይቆያል የሚለውን ለመወሰን በስፔሲያ እና በቬሮና መካከል 39ኛ ጨዋታ ተደርጎ በኋላ ያው ያሸነፈው ቆይቶ የወረደው ወርዷል። ግን አንድ ጨዋታ መሆኑ ቀርቶ ሁለት እንዲሆን አድርጎታል። ስፓራጂዮ ነው የሚሉት ጣሊያኖቹ። እንደዛ ሊሆን ይችላል። በኢንተርና በናፖሊ መካከል የድግ የመዛልን ጉዳይ በተመለከተ በቅርብ ጊዜ የኢንተሩ አማካኝ ኒኮሎ ባሬላ ቦሎኛው ሽንፈት በኋላ ተዳክመናል። በተለይ ደግሞ የፒዮቶር ዜሊንስኪ መጎዳት በአማካይ ክፍላችን ላይ ተጫዋች እንዳናፈራርቅ፣ በኤንጂን ሩሙ ላይ ተጫዋች እንዳናፈራርቅ ምክንያት ሆነዋል፣ የሚል አስተያየት ሰጥቷል። ነገር ግን እኔ ኮንቴ በመጨረሻዎቹ አምስት ጨዋታዎች ቴምፐርመንቱ መቆጣጠር አለበት ነው ብለው ኒኪ ባንዲን የዘጋርዲያን ጋዜጠኛ አንድ በቅርብ ጊዜ የሰጠውን ኮት ጠቅሳ ጽፋለች። ስምንት ወር በናፖሊ ስቆይ የተረዳኋቸው ነገሮች አሉ ብዙ መደረግ የሌለባቸው ነገሮች ሲደረጉ ከርመዋል የሚል አስተያየትን ሰጥቷል። ኦሬሊዮ ደላውሬንተስ ደግሞ ከአሰልጣኞች ጋር አንዴ ከሳሪ ጋር፣ ሌላ ጊዜ ከስፓሌቲ ጋር ከሌሎችም አሰልጣኞች ጋር የመጣላት ታሪክ ያላቸው የክለብ ባለቤት ናቸው። ሁለት ሞገደኞች ናቸው የተገናኙት። እስከ መጨረሻው ሳምንት ድረስ ግን ስክነት ካለ ቢያንስ በካሌንደሩ በጨዋቶቹ ክብደት ናፖሊ የበለጠ ቀለል ያሉ ጨዋታዎች ያሉት ይመስላል። ግን ከሞላ ጎደል የአንዱ አድቫንቴጅ ምንድን ነው የሌላኛውስ? ያልን ለመቃኘት ነው የሞከር ነው። እናንተ ማን ሴሪአውን የሚያሸንፍ ይመስላችኋል? በምንስ ትኩረት ነው የጣሊያንን እግር ኳስ የምትከታተሉት?